ሰላም ጤና ይስጥልኝ። እንደምን ውላችኋል? ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ የመጋቢት 9 ቀን 2017 ዓ ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምረው ይደመጣሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በአዲስ አበባ የቡና ዋጋ በከፍተኛ ሁኔታ መጨመሩ ተሰምቷል። ለቡና ዋጋ መጨመር የግብይት ሰንሰለቶች ጤናማ አለመሆን በምክንያትነትም ተቀምጧል። ባለፈው አንድ ወር ውስጥም በምርት ገበያ የቡና ዋጋ በእጥፍ መጨመሩን ተሰምቷል። በተለያዩ የገበያ ቦታዎች ተዘዋውሮ ባደረገው ምልከታም ከወራት በፊት አንድ ኪሎ ቡና ከ600 ብር ጀምሮ ይሸጥ የነበረም ሲሆን ከሰሞኑ አንድ ኪሎ ቡና ከ800 እስከ 900 ብርና ከዛ በላይ እየተሸጠ እንደሚገኝ ተረጋግጧል። ወደ ገበያ የሚቀርበው የቡና መሸጫ ዋጋው እንደየጥራቱ ቢለያይም ከዝቅተኛው ጀምሮ እስከ ከፍተኛው የጥራት መጠን ያለው ቡና በአማካኝ እስከ 200 ብር የዋጋ ጭማሪ መኖሩንም ሸማቾች እየተናገሩ ይገኛሉ። አዲስ አበባ ከተማ በኢመደበኛ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ እንዲሆኑ የሚደነግግ ደንብ ወጣ። ደንቡ ደረሰኝ የመቁረጥ ግዳጅ ጥሏልም ተብሏል። በአዲስ አበባ ከተማ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ መጽደቁ ታወቀ። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት ስምንተኛ መደበኛ ስብሰባው ተወያይቶ ካጸደቃቸው ረቂቅ ደንቦች መካከልም መደበኛ ያልሆነ የጎዳና ላይ ንግድ ስርዓት ለማስያዝ ይረዳ ዘንድ እንደተዘጋጀ ለማወቅ ተችሏል። መደበኛ ያልሆነ የጎዳና ላይ የንግድ ስርዓት ለማስያዝ ደንብ ቁጥር 184 ህዝብ 2017 ሆኖ ከጸደቀው ህግ አጠቃላይ ይዘት ጋር በተገናኘም የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ፣ ካቢኔ ያጸደቀው አዲሱ ደንብ በመዲናዋ አንድ ግለሰብ መደበኛ ባልሆን ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባም አስገዳጅ መስፈርት አስቀምጧልን ብለዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ለአምስተኛው የዓለም ንግድ ድርጅት የስራ ላይ ቡድን ስብሰባ ስዊዘርላንድ ጄኔቫ የሚገኘው የኢትዮጵያ ተደራዳሪ ቡድን ትናንት ከሰዓት በኋላ ከአውሮፓ ህብረት ተወካዮች ጋር በሁለትዮሽ የገበያ እድል ድርድር ዙሪያ ስብሰባ ማድረጉን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ገልጸዋል። ተደራዳሪ ቡድኑ የአውሮፓ ህብረት ልኡካን በስብሰባው ላይ ላቀረባቸው ጥያቄዎች ምላሾችና ማብራሪያዎች መስጠቱን ሚኒስትሩ ጠቅሰዋል። የዓለም ንግድ ድርጅት የአባላት ስብሰባ በዛሬው እለት በጄኔቫ መካሄድ ጀምሯል። ሳልሳይ ወያኔ ትግራይ ህወሓትና ወታደራዊ ክንፉ በሲቪሎች ላይ በፖለቲካ አመለካከታቸው ሳቢያም ግድያና ግርፋትን ጨምሮ የተለያዩ የሰብአዊ መብት ጥሰቶች እያደረሰ ይገኛል በማለት አዲስ ባወጣው መግለጫ አሳውቋል። ፓርቲው በአዲ ጉዶም እና ሞህኒ ከተሞች ላይ ከ ተፈጸሙ ግድያዎች በተጨማሪም በጥይትና በግርፋት የቆሰሉ ሌሎች ሲቪሎች ለመኖራቸው ማስረጃዎች እንዳሉትም አስነብቧል። ፓርቲው የህወሓት አመራር በክልሉ ከሁለት ወር በፊት ጀምሮ ጥሎታል ያለውን ህገወጥ ወታደራዊ ህግ እንዲያነሳም ጠይቋል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በሰብአዊ መብት ጥሰቶቹ ላይ ጥልቅና ገለልተኛ ምርመራ እንዲያደርጉና ለዓለም አቀፍ ህብረተሰብ እንዲያሳውቁም ፓርቲ ጥሪውን አቅርቧል። አድማጮች የኢትዮጵያ ድምፅ ዜናዎች መደመጣቸውን ቀጥለዋል። የሀገር ዜናዎቻችን አሁን ወደ እናንተ ማድረሳችን እንቀጥላለን። ሞሐመድ ሳላህ ስላለ የምንለው ነገር የለም ሲል አስቻለው ታመነ ተናገረም። እንደ ድሮው ስንት ይገባበት ይሆን ተብሎም የሚሄድ ቡድን የለንም ሲልም ተናግሯል። የኢትዮጵያ ብሔራዊ ቡድን ዋልያዎቹ አንበል አስቻለው ታመነ ቡድኑ ለቀጣዩ የግብፅ ጨዋታ ጥሩ ዝግጅት ማድረጉን ተናግሯል። ለሁሉም ነገር ጥሩ ተዘጋጅተናል የሚለው ተጫዋች አስቻለው ታመነም አሁን ላይ ቡድኑ አጋነን የምናይበት ነገር የለም ሲልም፣ ቡድኑ በጥሩ የቡድን መንፈስ ላይ እንደሚገኝም ተናግሯል። አይታችሁ ከሆነ ከቅርብ ጊዜ ወዲህ እንደ ከዚህ በፊቱ ስንት ይገባባቸው ይሆን ተብሎ የሚሄድ ቡድን የለንም ሲል አስቻለው አስተያየቱን ሰጥቷል። በተሸነፍንባቸው ጨዋታዎችም ብዙ አልተቆጠረብንም። ግብፅ በሜዳው ሲያሸንፈን አንድ ለዜሮ ተሸግሮ ነው ሰዓት ለመግደል ሞክሯል። መጀመሪያ እኛንን ሁለት ለዜሮ ያሸነፍ ነው ሲልም ገልጿል። አስቻለው ታመነ አክሎ እንደተናገረውም ሳላህ ስላለ ምናምን የምንለው ነገር የለም ያለም ሲሆን፣ እግር ኳስ የሚፈቅደውን ነገር ሁሉ የምናደርገው የተለየ ግምት ሰጥተን አንገባም ብሏል። የቡርኖ አንበላስ ቻለው ታመነ አያይዞም ማህበራዊ ሚዲያ ትልቅ ተጽዕኖ እያሳደረብን ነው ሲልም ቅሬታውን ገልጿል። አክሎም ይህንን ለመግታት የአሰልጣኝ ቡርኑ የሚወስደው እርምጃ ይኖራል፣ ስልክ መቀማት መፍትሄ ሊሆን ይችላል ደግፋለሁም ብሏል። አድማጮች ዜናዎቻችን እንቀጥለዋል። ከውጭ መገናኛ ብዙኃን ወዳገኘናቸው ዜናዎቻችን አልፈናል። በሶማሊያው ፕሬዚዳንት ላይ የግድያ ሙከራ ተደረገም። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ዛሬ ማለዳ ላይ የግድያ ሙከራ ተደርጎባቸዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችልም ተሰምቷል። የፕሬዚዳንቱን ያጀቡ መኪናዎች ከቪላ ሶማሊያ ቤተ መንግሥት እንደወጡ ብዙም ሳይቆዩም ኃይለኛ ፈንጅ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረታማ ወይም ሱቭ መኪኖች አንደኛው በጣም የተጎዳም ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸውም ተዘግቧል። ፕሬዝዳንቱ ላይ የደረሰ ምንም አይነት ጉዳት እንደሌለም ነው ቢቢሲ ያስነበበው። የደቡብ ሱዳን መንግስት የኡጋንዳ ወታደሮች በአገሪቱ እንደሰፈሩ በይፋ አምኗል። የፕሬዝዳንት ሳልቫኪር መንግስት የኡጋንዳ ወታደሮች ለጦር ሰራዊቱ ድጋፍ እንዲያደርጉለት የጋበዘው ከተቃዋሚው መሪና ከተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ጋር ግንኙነት አለው የተባለ አማጺ ቡድን በላይኛው ናይል ግዛት በተለይም በናስር ከተማ በመንግስት ወታደሮች ላይ ከፍተኛ ጥቃት መክፈቱን ተከትሎ ነው። አማጺ ኃይሉ የኑዌር ጎሳ ሰራዊት ነው በማለት የፈረጀው የጁባ መንግስትም ዓለም አቀፍ ሕብረተሰብ ይህንኑ አማጺ ቡድን በአሸባሪነት እንዲፈረጅላቸውም ጠይቀዋል።

ስራኤል ጦር ነዋሪዎች ከጋዛ ለቀው እንዲወጡ ግዳጅ ማስቀመጡ ተነገረ። ጦሩ በጋዛ ከባድ ጥቃት ካደረሰ በኋላ ነዋሪዎች ለቀው እንዲወጡ አዟል። የእስራኤል ጦር ቢያንስ ከመቶ በላይ ፍልስጤማውያን ከገደለና ከ562 በላይ ፍልስጤማውያን ካቆሰለ በኋላ በጋዛ የሚገኙ ነዋሪዎች አካባቢውን ወዲያው ለቀው እንዲወጡ ትዕዛዝ አስተላልፏል። የእስራኤል ጦር ሰራዊት በአሸባሪ ድርጅት ላይ ከፍተኛ ጥቃት ፈጽሟልም ተብሏል። እነዚህ ሰራዊቶችም አደገኛ የጦር ቀጠናዎች በመሆናቸው ሲቪሎች ወደ ምዕራብ ጋዛ ወይም ካን ዩኒስ ወደሚገኙ መጠለያዎች መሄድ አለባቸው ሲሉም የሰራዊቱ ቃል አቀባይ ተናግረዋል። ትዕዛዙ የተሰጠውም እስራኤል በግዛቱ ካደረሰችው ከባድ የአየር ጥቃት በኋላ መሆኑን ተሰምቷል። ውድ የኢትዮጵያ ድምፅ ተከታታዮች፣ የኢትዮጵያ ድምፅ ለመጋቢት 9 ቀን 2017 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።